በጣም ነው ያዘንኩኝ። የእውነቴን ነው ሰሞኑን በጣም አዝኛለሁ፣ ግን ጥርሴን ነክሸ ግን፣ አዎ ሊከፈል ያለ መስዋዕትነት ስለሆነ ያ፣ በዚህ ሴንስ ነው የጻፍኳት። አጠር ያለች ነች፣ ብዙ አደለም። በጥንሞና እንድታዳምጡኝ አደራላለሁ። ጓዶች ደህና ሁኑ! ይላል ርዕሱ። ጓዶች ደህና ሁኑ! ለእኛ አታልቅሱ ሞቱብን ብላችሁ፣ ይልቁን ይጨምር በጠላት ቁጣችሁ። መራራውን ጉዞ ያኔ ስንጀምረው፣ በረኻ ስንወጣ ሲቀበለን ጫካው፣ ለአማራ ነጻነት ህይወትን ልንከፍል በመሰዋታችን ፍትህ እንዲበቅል፣ የዘር ጭፍጨፋውን ለማቆም ስንምል፣ እስከ ምንወድቅ ድረስ እንደማንወላውል፣ አጸናነው እንጂ የገባነውን ቃል፣ ጓዶች ደህና ሁኑ ሃዘኑ ይበቃል። ይልቁንስ ጽኑ በጥቅሻ ተግባቡ፣ ክፍያው ለአማራ መሆኑን አስቡ። የደማችን መፍሰስ ዋጋው እንዳይረክስ፣ ጠላት እንዳይቦርቅ ላፍታም እንዳይለው ደስ። በህብረት በመቆም ክንዳችሁ ይበርታ፣ አማራ ዘብ ይቁም ለአማራ ከፍታ። እናማ ጓዶች ሆይ ትግሉን ተረከቡን፣ እኛ ስለበቃን መልካም እረፍት በሉን። አማራ ይድናል በገባው ባወቀ በጀግና ወገኑ መሰረት ተጥሏል፣ ጠላት ተለይቷል በሉ ደህና ሁኑ ይላል እና የነሱን አርማ ይዘን የነሱን አላማ አንግበን አማራ ለአማራ ዘር መጥፋት ተጠያቂ የሆኑትን ወደ ፍርድ ሰሜን እስከሚያቀርብ ድረስ፣ ነጻነቱን እስከሚያውጅ ድረስ ጽናታችን ይቀጥላል ብዬ አምናለሁ። በጣም አመሰግናለሁ።